የተከፈተላቸው ሰዎች ግን ይሄን አይፈልጉም። በውድካም ይሄ አለ አይደለ? ጊዜ እንዲሆነ ምናምን ገንዘብ እንዲሆነ በቀ ይሆኑ አለ። አሰልቺ ምትታገላቸው የህይወት እንትኖች ይቆማሉ። አንድ መስመር እና ቀኝን መከተል፣ ቀኝ ሀይል ነው። ቀኝ ብርታት ነው። ቀኝ ጥንካሬ ነው። እና አንዳንድ ጊዜ ሰው ትንሽ ነገር ለማድረግ ሞክሮ አይሆንለትም። እና ተመልካቾቻችን እንደዚህ ውጤታማ ይሆኑ ዘንድ እንደው ጊዜያቸው እንዲባረክ ማድረግ ያለባቸው ነገር አለ። በአለማቸው ዙሪያ ከባድ ጥያቄ ነው። እንዴት መልስ እንደምመልሰው አላቅም ግን አንዳንደው አንኳኩ ይከፈትላቸዋል የሚል አለ። አሁን ብዙ ጊዜ ሳናንኳኳ ነው እንዲከፈትልን የምንፈልገው። ካልተከፈተም እስኪከፈት ማንኳኳት ነው። እዚህ መጽሐፌ ጀርባው ላይ ያስቀመጥኩት ነገር አለ ምን ይላል? ፊደላት ይላል የሆነ መሰላል ናቸው ብዬ የጻፍኩና አንድ ሰው የሚደክመው እስኪከፈትለት ነው ማንኳኳት አለበታል። በጣም ስታንኳኳ ዝናብ ከሆነ ጀርባ ላይ ያርፋል። ምን ይላል? በጣም ትዳከማለህ፣ ግን ከተከፈተልህ በኋላ ነው ቤት ገባ፣ ልፋት የለም ከዛ በኋላ ቁጭ ማለት ነው። ነው እና ብዙ ነገሮች እስኪከፈቱልን ነው ድካሙ። ከተከፈቱልን በኋላ ግን አለ አድናቆት ነው፣ ማመስገን ነው። እና ምን ይባላል? ለምሳሌ በጸሎት ዓለም ሁለት ዓይነት ጸሎት አለ ይባላል። አንሳሐ ከናፍር ማለት ም አድርግልኝ አድርግልኝ የምትለው የስጋ ጸሎት ነው። ነው የተከፈተላቸው ሰዎች ግን ይህን አይፈልጉ በውስጥ ይጸልያሉ፣ አይነት ነው። ኦልሬዲ ተከፍቶልሃል፣ አልፋ እግዚአብሔር ከፍቶልሃል። ምንም የምትጨነቀው ነገር የለም እና ይሄ ድካም ያለው ነገር ይቆማል። ነው ይሄ ድካም ይሄ አለ አይደለ፣ ጊዜ እንዲሆነ ምናምን ገንዘቤ እንዲሆን በቃ የሆነው አለ አይደል፣ አሰልች በቃ የምትታገላቸው የህይወት እንትኖች ይቆማሉ። አንድ መስመር ላይ ኦልሬዲ ተከፍቶልሃል ይሆናል እንደዛ በለው። እና አሁን የምመክረው ምንድን ነው? እስኪከፈትላቸው ያንኳኩ። ከተከፈተላቸው በኋላ ግን ልፋት እንደሌለው ያውቁታል። ስለዚህ አንድን ምግብ በመቅመስ እንጂ በማየት ታውቃት ትችል እና ይቅመሱት ነው። ያንኳኩ፣ እግዚአብሔር ጋር ከከፈተላቸው በኋላ ግን ብዙ ድካም የለው። ጊዜም ራሱ ይታዘዝሃል። ምንድን ነው መጨረሻ መጽሐፍ ላይ 37 አልፋ 73 ላይ የጻፍኩት ነገር አለ። በጣም መጨረሻ ላይ የራሴ ጥቅስ ነው። ምን ይላል? አዋቂ ከሆንክ ይላል ተፈጥሮን ትሰማለህ ይላል። ጠቢብ ከሆንክ ግን ተፈጥሮ እራሷ ትሰማለች ነው። በጣም ልዩነት አለው። ተፈጥሮ መስማት እውቀት ነው። ግን ተፈጥሮ ደግሞ አንተን ከሰማች ደግሞ ጠቢብ ነህ ማለት ነው። ኮንቨርሴሽን ተጀምረዋል ተጀምረዋል፣ እና ትግባባላችሁ። ቻይና ሀገር ሄደ አማርኛ ብታወራ አይሰማም። አንተ አትሰማም። በመደነቋ እቆራለሁ አይደል? አሁን ቅድም ያልኩ አይነት ነው። በጣም ስትለው ገብቶኛል። መደነቅ አለመሰማማት ደረጃ ላይ ትደርሳል። ሁሉም ነገር እንትን ይልብሃል። ስለዚህ ወደዛ ደረጃ ሰው ከመጣ ነገሮች ሁሉ ቀላል ናቸው። ግን አሁንም ማንኳኳትም ሲባል በሀሳብ ነው በስሜት ነው በእርጋታ ነው ጨረቃን እያየን እንዴት ነው? አሁን እሱ ነው ትልቁ። መንገዱ ብዙ ነው ማንኳኳት። ለምሳሌ አንድ የተለጎመ ፈረስ ሁልጊዜ የሚያየው ፊት ለፊቱ ነው። ዞር ብሎ እንኳን የማየት እድል የለውም። ሜንስትሪም ሳይንስ ላይ ስንማር እንደተለጎመ ፈረስ ነው በቃ። በዚህ ነው የሚልህ እንጂ እንዲህ እንዲታይ አይፈቅድልህም። ይሄማ ስህተት ነው ይልሃል፣ ወስኖሃል። ዶግማ አላቸው አዎ ያ ዶክትሪኑ የሳይንሱ እጥሩ ያደርጋሃል። ግን እንደኔ በቀላሉ ሰዎች ቢጠቀሙበት ምለው ብዙ ጊዜ ያነሰዋሉ። አምስት ከሆነ ግባቸው ሶስት ሲደመር ሁለት ቢደምሩ ትክክል ናቸው አይደል? ለምን ግን ሶስት ሲደመር ሁለት ይደምራሉ? ዜሮ ሲደመር አምስት አምስት ነው። መቶ ሲቀነስ ዘጠና አምስት ሰማንያ አምስት ሲቀነስ ሰማንያ ሰባ አምስት ሲቀነስ ሰባ። ኢንፋይናይት ነው ማለት ነው። እንትኑን ሰርክል ነው፣ እውቀቱ ሰርክል ነው እና ምንጊዜም ሰርክል ጥሩ ነው። 360 ዲግሪ ስታይ በሩን ታየዋለ። ቁልፉ የትኛው ነው? ፓስወርዱ የትኛው ነው? የአንተ ድርሻ ነው እንጂ የሰውየው ልፋት የሰውየው ድርሻ ነው። ግን በቃ ዝም ብሎ አንድ መስመር አለማየት የተሻለ ነው፣ 360 ዲግሪ ማየት ነገሮቹን በቀላሉ እንድትረዳቸው ያደርጋል። አብዛኛውን ጊዜ እኛ ለምሳሌ ሀሎ ስታይ ለምሳሌ ቅዱሳን ስታይ ለምሳሌ ሰርክል ነው ላ ጭንቅላታቸው ሰርክል ነው። ለምሳሌ ግራጁዌሽን እንትን ስትመለከት ግን ስኩር ነው አራት ማዕዘን ነው እንትን ነው። አሁን ለምሳሌ እንደዚህ አይነት ማለት ነው። ምንድን ነው እሳት ውሃ፣ ነፋስ፣ መሬት ማተር ነው ማለት ነው። የምትማረው ለቁስ ነው፣ ምትኖረው ለቁስ ነው፣ ምትሞተውም ለቁስ ነው። እንትን የለውም የሊቅነት አሁን ለምሳሌ የሊቅነት የኢትዮጵያ እውቀት ሰርክል ነው። ጥምጥ ከመጠምጠም መማር ይቅደም ይላል። ክብ ማለት 360 ዲግሪ ማየት ማለት ነው እንጂ ዝም ብለህ እሳት ውሃ፣ ነፋስ፣ መሬት ማተር ውስጥ እየተመላለስክ ስፒሪትን ወይም ፔንታግራምን አምስተኛዋን መንፈስ መቁረጥ አይደለም። ስለዚህ ቁስ ነው የሚያየው ሰው በቃ ለመኖር በቃ የሆነ ነገር ይመጣል ቢባል በፍርሃት ነው የሚሞተው። ለምንድነው? ሁሌ እየኖረ ያለው ለቁስ ነው። ያንን ሲያጣም ይሞታል። አንዳንዱ እኮ የሆነ ነገር ተወረሰብ ሲባል ሊሞት ይችላል። ይሄኛው ሰው ግን አይሞትም፣ ሌላ ዓለም አለኝ ይላል። ልዩነት አለው እና በዛ ደረጃ ሰዎች ቢያዩ ነገሮችን በጣም ሰፊ ዓለም አለን የሚለው እይታ እየጨመረ ይመጣል የሚል አሳብ አለኝ። አዎ ምግብ በለው በራሱ በክብ ሳህን ነው። ቤተክርስቲያኖቻችን ክብ ናቸው። ብዙ ነገራችን ሰርክል ነው እና ይሄ አስቤው አላቅም ላይክ ዩኒቨርሲቲ ተመርቀን ስንወጣ የሚሰጡን ነገር አራት ማዘኑ ውጤቱንም አይተነዋል። እኔ አሁን ከዩኒቨርሲቲ ተመርቄ ወት ይችላለሁ። ህይወቴ ላይ እዚህ ገባ የሚባል ምንም ጥበብ አላገኘውም። ምንም ማለት ነው ማለት እችላለሁ። በዚሁ አጋጣሚ ከአነሳው አይቀር ለምሳሌ፣ ሁላችንም የመጀመሪያ ዲግሪያችን ስንማር፣ ሁለተኛውንም ሶስተኛውም ስንማር፣ ትሬንዱ ተመሳሳይ ነው። ለምንም ብለን አንጠይቅም። በዚ ለምሳሌ መነሳንስን ከቀኝ ወደ ግራ ዙር ይልል፣ ግዴታ ታዞር አለ። ግራ ምንድን ነው? ግራ መጋባት ነው። ግራ ምንድን ነው ብለህ ታየዋለህ። አሁን በአስራ ስድስተኛው ክፍል ነገሮቹ ሲጀመሩ ምንድን ነው ትልቁ ነገር? ዝም ብለን እንደው ሰፋ አድርገን እንየው ነው። እንደው እውቀት ሰው ካየ ነው የቀኝ የአንጎል ክፍልህና የግራ አንጎል ክፍልህ አንድ አይደለም። የቀኙ ሞር መንፈሳዊ ነው። ተመስጦ ይወዳል፣ ዜማ ይወዳል ጥበብ ይወዳል። ቋንቋ የሚባል አይወድም። ክርክር አይወድም። ሎጂክ አይወድም። ሎጂክ በቃ ደብሊው ኤች ኩዌሽን አይልም። ሞር ብሌሲንግ ነው የሚያምነው፣ በረከት አምስት እንጀራ ሁለት አሳ አምስት ሺህ ሰው አጠገበ ቢባል ይሄኛው ያምናል። ይሄ ግን እንዴት ይላል ሀው እንዴት ይላል። እና ቋንቋ ይወዳል። ይሄ ግራው ቁስ ነገር ይወዳል በአብዛኛው ጊዜ ጥናቱ፣ አሁን አሁን የተደረሰበት ጥናት ነው። ይሄ ደግሞ ኢንቲዩሽን ነው፣ ቀልብ ምናምን የሚባለው ነገር አለ። ይሄ ግን ቋንቋ፣ ማቴማቲክስ ምናምን ሎጂክ የሚወድ ነው። ሜንስትሪሙ ሳይንስ እስከ አስራ ምናምን ዓመት እስከ ዩኒቨርሲቲ ድረስ ስንማር ምናችንን እየሞረደ ነው ያስተማረው? ነው ይሄኛው ክፍል ነው መንፈሳዊነቱን ክፍል እንዳትል፣ አስራ ምናምን ዓመት ውስጥ አንድም መንፈሳዊ ነገር አይቀላቀልም። አንድም ቦታ ስለ ፈጣሪ ስለ አምላክ ተወጭራሽ አይታሰብም። እንደም ዝንጀሮ ነ ተባላል አለቀ እና ይሄን ነው በጣም በቃ እንትን ብሎ ስለ አድርጎ ይሄን ደንዝ አልሬዲ ሎክ ዶኗል ተቆልፏል። ሶ መንፈሳዊ በረከት ማግኘት አትችልም። ስለዚህ ግራህ ነው ለግራህ ነው የተሰጠው። ስኩዌር ነው እሳት ውሃንም ለማተር ነው የኖርከው። ትምህርትም ማተር ነው። ቁስ ነህ አንተ ራስህ። ለቁስ ነው የኖርከው እንጂ መንፈስ እንዳለ ነፍስ እንዳለ አታቅም። እኔ ብዙ ጊዜ ለምሳሌ መጽሐፍ ቅዱስ ሳነብ የሚገርመኝ ነገር አለ እና ለምሳሌ ሐዋርያት ከጌታ ጋር እያሉ ብዙ አበርክቶ ይመግባቸዋል፣ ሲታመሙ ይፈውሳቸዋል። የበረከት ኑሮ ነው እና ሞትን ድል አድርጎ ከተነሳ በኋላ ወደ ቀደመ ስራቸው የሄዱበት ታሪክ የጥብርያዶሱ ይገርመኛል እና አሳ ወደ ማጥመድ ስራ የተመለሱ ወደኋላ፣ ልፋቱ ወደ ልፋቱ ህይወት እና ይታገላል። አንድም አሳ መረብ ውስጥ አልገባም ይላል እና መረቡን በቀኝ ጣሉት ይላል። በቀኝ ሲጥሉት 153 አሳዎች ተገኙ ነው። ትልልቅ አሳዎች ናቸው፣ እና መረቡ አልተቀደደም። ያ በጣም ተደንቀው ደግሞ ሲወጡ ማን እንደሰራው የማይታወቅ ሌላ የተጠበሰ አሳና ህብስት ደግሞ አለፍም ፍሙቀ አስበ ውስጥ የተደራረበ ነገርና ወደ ቀኝ ጣሉት የሚለው ነገር ሁልጊዜ ያሳስበኛል። እና ቀኝን መከተል ቀኝ ኃይል ነው፣ ቀኝ ብርታት ነው፣ ቀኝ ጥንካሬ ነው እና ዓለሙ ግን በቃ ስግብግቦ ዓለም ወደ ግራ ነው የሚመራ፣ ግራ ነው የሚያጋባ። ለቁስ ነው የምትኖረው፣ አለቀለ በቃ ቁስን ካጣህና ከአንድ እውቀት ወደ ሌላ እውቀት መሻገር ነው ነው የሚሉት ከቀኝ ወደ ግራ። ለእኔ ግን ስሜት አይሰጠኝም እኮ ከአንድ እውቀት ወደ አንድ እውቀት ከሆነ ለምን ከቀኝ ወደ ግራ ሆነ? እና የተማርኩትም ዩኒቨርሲቲ እያለሁ አጠቃላይ ከሃይስኩል ጀምሮ እስከ ትልቁ ድረስ ግራ ብሬኔን የሚሞረድ እንጂ ቀኙን ዊዝደምን የሚያነሳሳ አርትን የሚያነሳሳ ዜማን የሚወድ ኢንቱይሽን የሚወድ አይደለም አንድም ቦታ እንዳውቅ አልተደረኩም፣ ነው። ስለዚህ ሰዎች እንግዲህ መረባቸውን በቀኝ ይጣል። በጣም ይገርማል። መጽሐፍ ቅዱስ በብዙ መንገድ መረዳት እንችላለን እና እዚህ ጋር ግን አንድ የመጣልኝ ነገር ምንድን ነው፣ ሜንስትሪም ሚዲያ ስትል አለ። አሁን ደግሞ እየመጣው ያለው ከሜንስትሪሙ ወጣ ያለው ሳይንስ አለ፣ ኦልሞስት መንፈሳዊነት ላይ የሚያተኩር ኢንቱሽን ላይ የሚያተኩር እምነት ምን እንደሆነ የሚያጠናው ኳንተም መካኒክስ አለ። እሱ ነው የሜንስትሪሙ ተቃራኒ ማለት ይቻላል። እንግዲህ ገና ነው። ምንድን ነው መሰለህ፣ ለምሳሌ አጠቃላይ ዩኒቨርስ ኮስሞሱ ስናየው መቶ ፐርሰንት ብለህ እየው። አሁን መቶ ፐርሰንት ለሶስት ነው የተከፈለው በአይን የሚታየው በመሳሪያ የሚታየው በአጠቃላይ ያለው ነገር እኮ ኦልሞስት አምስት ፐርሰንት ነው ሳይንስ እኮ አምስት ፐርሰንቱን ብቻ ነው የሚያውቀው። ኦርዲናሪ ማተር ኦርዲናሪ ማተር አሁስ አራት አምስት ፐርሰንት እንበለው ራዲሽንን ጨምረን፣ ሌላው ግን የማይታየው ሰባ ሶስቱ ዳርክ ኤነርጂ ነው። እንደገና ደግሞ ዳርክ ኤነርጂ አለ። ዳርክ ኤነርጂ ኦልሞስት ሰባ ሶስት ፐርሰንት ነው። ኃይል ነው ማለት ነው። ሌላ ደግሞ ሀያ ሰባት ምናምን። እነዚህ ነገሮች ኦልሞስት ዘጠና አምስት ፐርሰንቱ ማይታይ ነው ዓለም በሰርላው መሳሪያ ልታየው ማትችለው ነው ስለዚህ ብላክ ሆልስ ኮንስቴሌሽንስ ስታርስ እነዚህ እነዚህ ነገሮች ሁሉ አምስት ውስጥ የሚጠቃለሉ ናቸው ሁሉ ኮስሞስ የምናየው ማለት ነው አዎ ዳርክ ማተር እና ዳርክ ኤነርጂ ሊታወቅ አይችልም አለም በሰርላው መሳሪያ ስለዚህ ለምን አምስት ፐርሰንቱ ላይ ደክማለው ነው ዘጠና አምስት ውስጥ ለምን አክሰስ አላደርግ መብቴ ነው ምክንያቱም እኔ የስጋ ነፍስ መንፈስ ነኝ እንደ ስጋዊነቴ በማየው በምሰማው በምዳስሰው አምስት ፐርሰንቱን አያለው። ጆሮዬ ድምፁን ሊሰማ ይችላል፣ ከርቀት ከሆነ ላይሰማ ይችላል። ማዛውን ላሸት እችላለሁ፣ በእጄ ልዳስስ እችላለሁ። ነፍስና መንፈስ አለኝ እኔ የምለው ነፍሴና መንፈሴ ደግሞ የቀረውን ዘጠና አምስት ፐርሰንቱን አዎ እግዚአብሔር በፈቀደልኝ ልክ ማወቅ እችላለሁ ነው። ለምን አደከመኝ እና አይ ቲንክ ወደዛን ሂድ ነው። ግን አሁንም ቢሆን ገና ነው። እንደኔ እንደኔ ዳዴ ነው ሳይንሱ ምለው ማለት ነው ገና ወደዛ ወደ ዘጠና አምስት በመቶ የመገበቢያው እንትን በጣም ገና ነው።